ዛሬ ቀጣዩን የራይድ መኪና አስተዋውቃቸዋለሁ። ኢትዮጵያ ውስጥ የገቡ ብዙ ተመጣጣኝ ዋጋ አላቸው የሚባሉ መኪኖች አሉ። በእርግጥም መኪኖቹ አብዛኞቹ በረካይ ስም የሚመጡ ቢሆኑም በኢትዮጵያ ተከብረውና ተወደው እየተሸጡ ነው። አብዛኞቹ ደግሞ የሚሰሩ ስራ የሜትር ታክሲ ስራ ነው። ያው እንደሚታወቀው አብዛኞቻችን መኪና የምንገዛው ሰርተን ለመለወጥ ነው ነገር ግን ለዚህ ስራችን ብዙ የመኪና አማራጮች ያሉ አይመስለኝም። አሁንም ቢሆን የኤሌክትሪክ መኪኖች ላይ ብዙ የመኪና አማራጮች ያስፈልጋሉ። ስለዚህ የተከበራችሁ የቻናሌ ቤተሰቦች ዛሬ አንድ መኪና ጨምርላቸዋለሁ። ካለው አማራጭ ውስጥ ያሉት አማራጮች ይታወቃሉ። እነ ቢዋይዲ ሴጎል፣ ቻንጋን ኢስታር እና መሰል መኪኖች። የዛሬው የራይድ መኪናችን ኒዮ ፋየር ፍላይ ይባላል።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 ዝም ብላችሁ ስትመለከቱት ሽር ጉዱ በስቷል። በእርግጥም አንዳንዴ መጠርጠር ጥሩ ነው። ጠርጥር ገንፎ ውስጥ አይጠፋም ስንጥር ይባላል። እንዲህ አይነት ነገሮች ያለ ምክንያት አይሆኑም። ዝም ብሎ የመኪና ናዳ ምንድን ነው እሱ? የተከበራችሁ የቻናሌ ቤተሰቦች ይህንን ምላችሁ ለጥንቃቄ እንዲሆናችሁ ነው። በምሳሌ ላስረዳችሁ። አንድ ጀማሪ ዘፋኝ ብዙ ታዋቂ ዘፋኞች ዘፈን በለቀቁበት ዕለት ዘፈን ቢለቅ ምን የሚከሰት ይመስላችኋል? ኪሳራ ትክክል ነው። ኪሳራ ነው የሚገጥመው። ምክንያቱም ብዙ ሰዎች የታዋቂውን እንጂ የእሱን ዘፈን ስለማያዩለት። የመኪና ገበያ ላይ ግን ይሄ ሲስተም የሰራ አይመስልም። ጀማሪውም ነባሩም፣ ሁሉም መኪና እያስተዋወቀ ነው። በዚህ መሃል መልካምም መጥፎም አጋጣሚዎች ሊኖሩ ይችላሉ። በእኔ ኦፒኒየን መሰረት መልካም የሚለው አጋጣሚ በዚህ መሃል ለምርጫ የተመቸ ነው የሚል ነው። ብዙ ሰዎች መኪና ለመግዛት ሲንቀሳቀሱ ወይም ወደ ገበያ ሲወጡ በጣም ብዙ መኪኖች ካሉ ለምርጫ የተመቸ ነው። የፈለጉትን መኪና አማርጠው የሚፈልጉትን መሸመት ይችላሉ። ይህ በጣም መልካም ጎኑ ነው በዚህ ሰዓት ያለ የኤሌክትሪክ ገበያ። ሁለተኛ ደግሞ የዋጋ ውድድር ነው። ብዙ ጊዜ ብዙ የመኪና ብራንዶች ምርታቸውን በሚያስተዋውቁበት ጊዜ ውድድር ይፈጠራል። እርስ በርሳቸው ከሚወዳደሩበት ነገሮች አንዱ ደግሞ ዋጋ ነው። በዋጋ ምክንያት ደግሞ እርስ በርስ የተወሰነ የውድድር መንፈስ ሲኖር ዋጋ ሊቀነስ ይችላል። ይህም ለገዢዎች መልካም አጋጣሚ የሚባል ነው። ስለዚህ ሁለተኛው ነጥብ የምላችሁ ይህ ነው። በዚህ ሰዓት ብዙ መኪኖች በሽያጭ ላይ ስለሚገኙ ለምርጫና ለዋጋ በጣም የተመቸ ነው። እንደ ሳይድ ኢፌክት ግን መጠንቀቅ ያለባችሁ አንድ ነገር አለ። እሱም የቴክኖሎጂ ለውጥ ነው። በተለይ ኤሌክትሪክ መኪኖች ላይ የቴክኖሎጂ ለውጥ በጣም እየተስተዋለ ነው። እለት ከእለት ቴክኖሎጂው እየተቀየረ ይገኛል። የባትሪ ቻርጂንግ ሲስተም እንኳን በሳምንት ውስጥ አራት ካምፓኒዎች የተለያየ መረጃ ወጥተዋል። በመጀመሪያ ደረጃ ቢዋይዲ በአንድ ሜጋዋት በአምስት ደቂቃ 400 ኪሎ ሜትር ቻርጅ አድርጋለሁ ብሎ ወጣ። ከዛ በኋላ ዚክር ደግሞ 1.2 ሜጋ ዋት የሚጠቀም አዲስ ቻርጀር ይዤ መጥቻለሁ ብሎ ለህዝብ አስተዋወቀ። ማለትም ከ5 ደቂቃ በታች 400 ኪሎ ሜትር ቻርጅ አደርጋለሁ የሚል መንፈስ ያለው ዜና ይዞ ወጣ። ከዛ በኋላ ደግሞ ሁዋዌ ነው የመጣው። ሁዋዌ 100 ደግሞ በአጠቃላይ አዲስ ቻርጀር ሰርቻለሁ፣ እሱም 1.5 ሜጋዋት ይጠቀማል። ከ5 ደቂቃ በታች 400 ኪሎ ሜትር ቻርጅ አደርጋለሁ አለ። ይሄ ሁሉ የሚከሰተው እንግዲህ በአንድ ሳምንት ውስጥ ነው። በሁለተኛ ሳምንት ውስጥ ደግሞ ካትል መጣ። ካትል ደግሞ ከ1.5 ወደ 1.7 ሜጋዋት አሳድጌዋለሁ ብሎ እንግዲህ መረጃ አወጣ ማለት ነው። ስለዚህ ቴክኖሎጂው በሳምንት ውስጥ በየቀኑ አዳዲስ ለውጦች እየተስተዋሉበት ነው። ሌላኛው የባትሪ ቴክኖሎጂ ላይ ያለው ለውጥ ነው። አብዛኞቹ የባትሪ ቴክኖሎጂዎች የሚጠቀሙት ኬሚስትሪ በአጠቃላይ ውድ ውድ የሚባሉት እንደነ ቴስላ፣ ፎርድ ያሉ መኪኖች ኒኬል፣ ማንጋኔስ፣ ኮባልት የሚባለውን ኬሚስትሪ የሚጠቀሙ ሲሆን ውድ ውዶቹ ኖርማሊ ቺፕ የሚባሉት በተለይ ኢትዮጵያ ውስጥ በብዛት የሚገቡት መኪኖች ግን ሊቲየም አይረን እና ሊቲየም አይረን ፎስፌት የሚባሉ የባትሪ ቴክኖሎጂዎችን እየጠቀሙ ነው። ነገር ግን ከባትሪ ቴክኖሎጂ ጋር ተያይዞ ግን አዲስ ቴክኖሎጂ እንደመጣ እየተነገ እየተሽከረከረ ነው የሚገኘው። እሱም ሶዲየም አየን የሚባለው የባትሪ ቴክኖሎጂ ነው። በዚህ ቴክኖሎጂ ተጠቅሞም ደግሞ ቢዋይዲ አዲስ መኪና ወይም ሴጎል የምናውቃትን ለምሳሌ ቢዋይዲ ሴጎልን በሶዲየም አየን ተጠቅሞ እንግዲህ መኪናዋን አምርቷታል ማለት ነው። ኦልሬዲ ትራንስፎርም እያደረገ ነው ከሊቲየም አየን ወደ ሶዲየም አየን። የባትሪ ቴክኖሎጂ አለም ሺፍት እያደረገ ነው። ስለዚህ በሊቲየም አየን የተሰሩ መኪኖች በፍጥነት ተሽጠው እንዲያልቁ ስለሚፈለጉ በጣም በማስ እየወጡ ይገኛሉ የሚል ኦፒኒየን አለኝ። እኔ በግሌ እንድትጠነቀቁ ነው። ስለዚህ በላይፍ ሳይክል ደረጃ የሶዲየም አየን ባትሪዎች በጣም ጥሩ ፐርፎርማንስ ሰላላቸው አሁን ከሊቲየም ይልቅ ሶዲየም ላይ ትኩረት ሊደረግ ይችላል። ፔሬዲክቴብል ላይም አይታችሁ ከሆነ ከሊቲየም በላይ ያለው ሶዲየም ነው። ስለዚህ ተመሳሳይ አይነት ኬሚስትሪ ሰላላቸው ሁለቱ ኢንግሪዲየንቶች ሰው ወደዛ ሊያተኩር ይችላል። ሶዲየም ደግሞ ብዙ ዓመት የመቆየት እስከ 4.5 ሚሊዮን ኪሎ ሜትር የመነዳት አቅም አለው እየተባለ ይገኛል። ስለዚህ ይሄን ያህል አቅም ካለው ኖርማሊ ሰው ከሊቴማይን ወደ ሶዲየም ስለሚሸጋገር እንግዲህ ቸኩሎ መግዛቱ እዚህ ጋ አደጋ ሊመጣ ይችላል። ሪሰርች አድርጉ። እኔ የኔን ኦፒኒየን ያስቀምጥኩላችሁ። አሁን ወደ ዛሬዋ መኪና ልምጣላችሁ። ኒዮ ፋየርፍላይ ይህች መኪናን በተመለከተ እሷን የሚመስለውን ቢዋይዲ ሴጉልን አስቀድሜ የእሱን ስፔስፊኬሽን አስቀድሜ ልንገራችሁ እና ወደ እሷ እመለስላችኋለሁ ማለት ነው። ቢዋይዲ ሴጉል እንደምታውቁት ዳይሜንሽኑ ርዝመቱ 3780 ሚሜ ሲሆን ስፋቱ ደግሞ 1715 ሚሜ ነው። ቁመቱ 1540 ሚሜ ሲሆን በአጠቃላይ መኪናው ለሜትር ታክሲ በጣም የተመቸ እንደሆነና በተለይም በፊቸር ደረጃ ውስጥ ለውስጥ ያሉት ዲስፕሌዮች፣ ኢንፎቴመንት ስክሪኖች፣ እንዲሁም የተለያዩ ፊቸሮች በጣም ጸደ የሚባል መኪና ነው። የዚህን ዳይሜንሽን ከነገርኳችሁ ዘንዳ ዊልቤዙ ልንገራችሁ። ዊልቤዙ 2500 ሚሜ ነው። ዊልቤዝ ማለት ከጎማ ጎማ መካከል ያለውን ስፋት ለማመልከት የተሰጠ ርዝመት ነው ማለት ነው። እንግዲህ ግራ እንዳይገባችሁ ሌላኛ ክብደቱ ነው ከ1160 ኪሎ ግራም እስከ 1460 ኪሎ ግራም ያለው ሲሆን ፉል ሎድ ማሱ ደግሞ 1460 ኪሎ ግራም ነው። ፐርፎርማንስ ጋር ስንመጣ ቶፕ ስፒዱ 130 ኪሜ ፐር ሃውር ሲሆን በአጠቃላይ ፓወር ትሬኑ ደግሞ ፍሮንት ዊል ድራይቭ የሚባል ፉል ኤሌክትሪክ የሚባል መኪና ነው። ፍሮንት ሞተር ፓወሩ 75 ፒኤስ ኦር 55 ኪሎዋት ሲሆን ፍሮንት ሞተር ቶርኩ 135 ኒውተን ሜትር ነው ማለት ነው። የዚህ የቢዋይዲ ሴጉል ማለት ነው። ባትሪውን እንመልከት። ባትሪና ሬንጁን በደንብ አርጌ አቀናጅቼ ልንገራችሁ። ቢዋይዲ ሴጉል 1.08 ኪሎዋት አወር አንዱ የባትሪ አማራጭ ሲሆን፣ ማለትም ዝቅተኛው። ሁለተኛው የባትሪ አማራጭ ደግሞ 38.88 ኪሎዋት አወር አቅም አለው። ባለ 30.08 ኪሎዋት አወር አቅም ያለው ባትሪ 305 ኪሎ ሜትር መጓዝ ሲችል፣ ሌላኛው ደግሞ ማለትም 38.88 ኪሎዋት አወር አቅም ያለው ባትሪ 405 ኪሎ ሜትር መጓዝ ይችላል ማለት ነው ባትሪና ሬንጁ ይሄንን ይመስላል። አሁን ላይ የሰለጠኑ የመጡት የቢዋይዲ ሴጉል ሞዴሎች በአጠቃላይ አዳስ የተገጠመላቸው ነው። እሱም አድቫንስድ ድራይቨር አሲስታንስ ሲስተም የሚል ትርጉም አለው። ሹፌሩን በደንብ አድርጎ ለማገዝ እንግዲህ የታሰበ ነው። አድቫንስድ ድራይቨር አሲስታንስ ሲስተም ዝም ብሎ እንዳይመስላችሁ ሁሉም ተመሳሳይ አይደለም። መኪናው ራሱን በራሱ ይንቀሳቀሳል ማለት ሌቭሎች አሉት። ስድስት ሌቭሎች ናቸው ያሉት። ኦልሬዲ እስከ ስድስተኛው ሌቭል ከሄዳችሁ፣ ስድስተኛው ሌቭል ላይ ያሉ መኪኖች በጣም ጥቂቶች ናቸው። አሁን ደግሞ ስለ ኒዮ መኪና መኪና ፋየርፍላይ ልንገራችሁ። ይህች መኪና ከቢኤም ደብሊው ሚኒ ጋር የምትወዳደር ናት። ከመርሰዲስ ቤንዝ ስማርት ጋርም የምትወዳደር መኪና ናት። አምስት ሰው መጫን ትችላለች። ይህም ከቢዋይዲ ሴጉል ጋር ፍጹሞ ተመሳሳይ ነው። ሌላኛው ባሴ ቴክኖሎጂዋን እንመልከት። የዚህች መኪና ባትሪ ሊቲየም አየን ፎስፌት የሚባል ሲሆን 42.1 ኪሎዋት ሃወር አቅም አላት። የቢዋይዲ ሴጉል ትልቁን ነግሬያቸዋለሁ፣ እሱ 38.88 ኪሎዋት ሃወር እንደሆነ ነግሬያቸዋለሁ። ይሄ ደግሞ 42.1 ኪሎዋት ሃወር አቅም ያለው መኪና ነው። በምንም አይገናኙም። እንግዲህ ኒዮ ፋይር ፍላይ በጣም የሚበልጥ መኪና ነው ቢዋይዲ ሴጉልን። ሬንጅን በተመለከተ እንግዲህ 420 ኪሎ ሜትር አካባቢ የሚጓዝ ሲሆን ከቢዋይዲ ሴጉል ጋር ሲነጻጸር አሁንም የተሻለ ፐርፎርማንስ አለው። 420 ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛል። ቢዋይዲ ሴጉል ደግሞ 405 ኪሎ ሜትር በአንድ ጊዜ ቻርጅ ይጓዛል። ትልቁ ማለት ነው። በአጠቃላይ ደግሞ 19 ኪሎዋት ሃወር

የሚጠቀም ሲሆን 100 ኪሎ ሜትር ለመጓዝ ማለት ነው። ይህም አነስተኛ የሚባል ነው። ክብደቱ 1492 ኪሎ ግራም ሲሆን የባትሪውም ኪሎግራም 314 ኪሎ ግራም ነው። ዴንሲቲ ኦፍ ባትሪ በተመለከተ እዚህ ጋር 134 ዋት አወር ፐር ኪሎግራም ተቀምጧል ማለት ነው። ባትሪ ዴንሲቲ ምን ማለት ነው ካላችሁኝ፣ የባትሪው ፐርፎርማንስ ነው በአጠቃላይ ማለት ነው። ዴንሲቲው አሪፍ በሆነ ቁጥር የባትሪው ፐርፎርማንስ አሪፍ እየሆነ ይመጣል ማለት ነው። ዴንሲቲን በተመለከተ ሶዲየም አየን ባትሪ ያልኳችሁ ዴንሲቲ 175 ዋት አወር ፐር ኪሎግራም ደርሷል። አሁን ለምሳሌ ሶዲየም አየኑ ማለት ነው ይሄ ሊቲየም አየን ሆኖ እንግዲህ 134 ዋት አወር ፐር ኪሎግራም ያክል አለው ማለት ነው። የኒዮ ፋየር ፍላይ ሌላኛው የምነግራችሁ ኤሌክትሪክ ኮንሰፕሽኑ ነው። ለቻርጅ ስታደርጉ የሚጠቀመው 12.1 ኪሎዋት አወር ለ100 ኪሎ ሜትር ይጠቀማል ማለት ነው። እነ ቴስላ 10.5 ኪሎዋት አወር ለ100 ኪሎ ሜትር ይጠቀማሉ። ከነ ቴስላ ትንሽ ጨምር ያለ ኮስት አለው ማለት ነው ኤሌክትሪክ አጠቃቀሙ ላይ። በአጠቃላይ ስለ ኒዮ ፋየር ፍላይ በጣም ብዙ ነገሮችን ነግሬያችኋለሁ። መኪናውን ከወደዳችሁ ጠብቁ በቅርቡ ወደ ሀገር ውስጥ ይገባል። ምክንያቱም በተለይ ቻይና ውስጥ የተመረቱ አፎርደብል የሚባሉ ቺፕ የሚባሉ መኪኖች ያልገቡ መኪኖች የሉ ማለት ነው። አብዛኞቹ ወደ ሀገር ውስጥ ገብተዋል። ይህችን መኪና ወደ ሀገር ውስጥ እንደምትገባ ምንም ጥርጥር የለኝም። የተከበራችሁ የቻናሌ ቤተሰቦች በመጨረሻም የዚህን መኪና ዋጋ ልንገራችሁ። ሁላችሁም ይህንን የመኪናውን ዋጋ ለመስማት እንደጓጓችሁ ምንም ጥርጥር የለኝም። ይህ መኪና በአሁን ሰዓት እንግዲህ በዩኤስ ዶላር አሁን ላይ እየተሸጠ የሚገኝበት ዋጋ 16410 ዩኤስ ዶላር እየተባለ ይገኛል።